የቴዲ እናትና አባት የልጃቸውን ሞት ተረዱ። የልጅ ሞት በስልክ መስማት እጅግ እጅጉን ያማል፣ ቅስም ይሰብራል፣ ያሳዝናል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሁሉ ውድ ቤተሰቦች ከመጥፎ ነገር ወቶ ተመቅረት አላህ ታአላ ይጠብቃችሁ ይጠብቃል ለማለት ወዳለው ዛሬ እንግዲህ በቴዲ ጉዳይ ተመልሼ መጥቼላችኋለሁ ማለት ነው። ሰሞኑን እየመጣን ያለነው በወገናችን በአሰቃቂ ሁኔታ የተገደለ ወገናችን ቴዲ በሱ እየመጣ እንገኛለን። ምክንያቱም ፍትህ ያገኝ ዘንድ ሁላችንም እንቅስቃሴ ማድረግ ስላለብን ነው። ብዙዎቻችሁ፣ አንዳንዶቻችሁ ለፎሎ መሰብሰቢያ ነው፣ ለሰብስክራይብ ነው፣ ታጅታችሁ አዝናችሁ ነው ወይ ምናምን የምትሉ ልጆች አላችሁ። አላልቦና ይስጣችሁ። እናንተ ቆይ ግን የሰው ልጅ አይደላችሁ? ለፎሎ መሰብሰቢያ ነው አትበሉ። ነገ ዋሌ ራሴ የሚያሰኝቀን ነው። ነገ በኛ ላይ ይሄ ጭካኔ ያለመምጣቱን ኑ ዋስትና አላችሁ? ያሳዝናል። ስደተኛ ወገናችን ንጥል ብሎ እናት አባቱ ከቤተሰቦቹ መጥቶ ያልፍልኛል ብሎ በከንቱ መቅረት ማለት አያሳዝንም? እንደዛ የምትሉሉ ልጆች ማለት ነው። እናንተ ምን አይነት ልቦናላችሁ ግን ቁም ነገር ምን አይነት ልቦና ነው ያላችሁ? እንደዚህ የምትሉ ማለት ነው። አሁን እኔ መታ በቤት ኮሚቴ ጻፈች አለች፣ ለሰብስክራይባችሁ፣ እናንተ ዩቲበሮች ለሰብስክራይባችሁ ነው እንጂ የምር ከእውነት አዝናችሁ ነው ብላ የኮመተች አለ። ልቦና ይስጥሽ ታውቂዋለሽ፣ ግድ እንደ የሰው ልጅ አይደለሽ። ግደታ የእናትሽ ልጅ ከእናት አባትሽ የወጣ መሆን አለበት። እንደዛ ካልሆነ ሐዘኑ አይሰማሽም። ሐዘንሽ አይደለም፣ የሀገር ልጅ አይደለም፣ ወገንሽ አይደለም። የምር ልቦና ይስጣችሁ ብቻ። ሀሳቤን ሰረቃችሁት። እኔ ሌላ ማለት ነው የፈለግኩት። እንግዲህ ውድ ቤተሰቦች፣ እጅግ በጣም የሚያሳዝን በጣም ልብ የሚያደማ በቃ እኔ እንጃ ምን ለማለት ምን ማለት እንዳለብኝ የልጅን ሞት በስልክ መረዳት እጅግ እጅግ እጅግ ያማል። ሀዘኑ በጣም መሪር ነው። በጣም መሪር ነው። የቴዲ እናትና አባቱ እንግዲህ ዛሬ መርዷቸውን ተቀብለዋል። የልጃቸውን መሞት ዛሬ ተረድተዋል። እንዲሁም ዘመድ አዝማዱ እንግዲህ እያነባ ይገኛል ማለት ነው። በእርግጥ ጎረቤት ዘመድ አዝማድ ያው ከእናት ከአባቱ ውጭ ሌሎቹ እንግዲህ ሰምተዋል። ሰምተውም አምቀው ነው የያዙት። ምክንያቱም ቤተሰቦቹ ወላጅ እናትና አባቱ እስከሚሰሙ ድረስ ያን ነገር ይቅርታ ማፈንዳት አልፈለጉም ነበር ማለት ነው። እና ተደብቆም የማይቀር ስለሆነ የግዴታቸውን እንግዲህ መርዷቸውን ተረክበዋል ማለት ነው። የቴዲ እናትና አባት መጽናናትን ተመኝተናል። በጣም ያሟል። የልጅ ሞት በስልክ መረዳት፣ ልጄ ውሎ ይመጣል ተለውጦ ይመጣል ብላ እናት እየጠበቀች እንግዲህ በዚህ ልክ የጭካኔ ጥግ በተሞላበት በጭካኞች እጅ እንግዲህ ልጇን ስታጣ እናት ምን ትሆን? እናት ምን አለች? እናት አቋቋሟ እንዴት ነው? እውነት እናት ይሄን ጉር ተሸክማ ቁማ ትሄዳለች? አይ እናት አይ እናት። እሱማ እሱማ እሱ ነው ያልፍልኛል ብሎ ተንከራቶ በበረሃ ቅርታለ። እናት እንዴት ነው የምትቆመው? አባትና እናት እያነቡ እስከ መቼ አንድ ፍሬ ወንድ ልጃቸው ማጣት ማለት እጅግ ከባድ ነው። መላው ቤተሰቡ አዝኗል፣ እያነባ ነው የሚገኘው። አለውል በግዳቸው እንግዲህ አይቀርምና የልጃቸው መርዶ ነው ዛሬ ተሸክመዋል። ዛሬ ቴዲ ሕይወቱ ካለፈ ዘጠኝ ቀኑ ነው። ቤተሰቦቹ ዛሬ ነው የሰሙት። ትናንትና ጁምአ፣ ቴዲ ሕይወቱ ካለፈ ስምንት ቀኑ ነው ዛሬ ቅዳሜ አስር ቀኑ እንግዲህ። ይቅርታ ሞ አስር ቀኑ ዘጠኝ ቀኑ በዘጠኝ ቀኑ እንግዲህ ተረክበውታል። የማይቀረውን ምንም ማድረግ አይቻልም፣ እና እውነቴን ነው ደመ ከልብ እንዳይሆን ደሙ ይፍረድባቸው፣ ደሙ ይፍረድባቸው። እጅግ ያሳዝናል። ምን ባደረገ? እንዴ በቃ በመግባ ውይይት እኮ ያሉ ችግሮችን መፍታት ሲቻል የሰው ልጅ ጭካኔ በተሞላበት በእንደዚህ ስደተኛ ወገናቸውን ወንድማቸውን በከንቱ ማስቀረት ማለት ምን ማለት ነው? ለትንሽ ጥቅማ ጥቅም ተብሎ በቃ ምን አይነት ጭቅቆኝ። እንዲያው አስር ተበዳደሉ እንኳን በስደት ሀገር ላይ እና በየትም ቦታ በሀገራችሁ ላይ ሆናችሁ እራሱ ማለት ነው። እንዴት ነው እንደው፣ ጭክን ብላችሁ ሰው ሰውነት ላይ እንደው ሰውን በቃ ጩቤ የምትተክሉ ልጆች እናንተ ሸይጣን ናችሁ። ሰው ናችሁ፣ ግን እናቱን አንገባገባችኋት። እውነቴን ነው፣ ፈጣሪ አንገብግባችሁ እናንተን። ያቺ ምስኪን እናት ስንት ለፍታ ጥራ ግራ፣ እርቧትም ይሆናል፣ ጠምቷትም ይሆናል፣ ደልቷት መችማ አታሳደግም እናት ስለዚህ እንደዛ አድርጋ ያሳደገችውን ልጇን እናትን መንጠቅ ማለት እናንተ እናት የላችሁ? የእኔ እናትስ ይህን ነገር ይሄን መርዶ የኔ እናትስ ብትሰማ እንዴት ትሆናለች፣ አቋቋሟ እንዴት ነው ብላችሁ ማሰብ ለምን አቃታችሁ? ገዳዮች እናንተም ስለሞታቸው ያክል ቁጠሩት በነገራችን ላይ ለጊዜው ብትሰወሩም ይትም አታመልጡም ፍትህ ለቴዲ ብሬክስ ሀበሻዊ ደግመን ደጋግመን የምንነግር ነገር ቢኖር ቶሎ ብለህ ኬትም ኬትም አጣርተህ መረጃውን ይዘመተህ ፎቶ ይለጠፍና የዚህ የሚስኪን ወገናችን ገዳዮች መውጣት አለባቸው ፎቶቸው ተለጥፎ መውጣት አለባቸው ለመቼ ነው ቀስ የሚባለው? ዝምታው እስከመቼ ነው እንዴ? ዛሬ ዘጠኝ ቀኑ ቴዲ፣ ነገ አስር ቀኑ ማለት ነው። እስከ ዛሬ ድረስ እውነት ገዳቸው አልታወቁም። ለምን ተደበቁ? ለምን ተሰወሩ? አንዳንድ መረጃዎች እንደሚሉት የስ በርስ ናቸው የሚባል ነገር አለ። ያንን ግድር ሊሆንም ላይሆንም ይችላል። ያን በእናንተ ውስጥ ነው ያለው። እናንተ ናችሁ ያን ነገር ማፍለቅ የምትችሉት። የእውነት የምር ያሰኛል። እኔም እያጠራጠረኝ ነው። ይሄኛው መቼም አንዴ አልፏል፣ ይሄም ታሚያልፍ በድብቅብቅ እንለፈው፣ ሁለቱም ወገን ናቸው፣ ይም ብላችሁ እንደው ነገሩን ረገብ አርጋችሁ ከሆነ የዚህ ልጅ ደም ይፈርዳችኋል። የአንድ ወገንም ቢሆኑ እሱ የቀመሳትም ይሄ መቅመስ አለበት ማለት ነው። ከእንደዚህ አይነት ከመወለድ ደግሞ ይቀረብ ተደርጎ ከሆነ ማለት ነው እንደሚወራ እንደሚወራ እና፣ ውድ ቤተሰቦች እጅግ ያሳዝናል። እኔ እውነቴን ነው በጣም ነው ያዘንኩት። ዘመድ አዝማዱ እንግዲህ ቲሸርት አሰርተዋል። በፎቶው እንግዲህ አይታቸዋል። ደረታቸው ላይ ለጥፈው እያነቡ ይገኛሉ። ምንም ማድረግ አይቻልም። ተደብቆም የማይቀር ስለሆነ እናትም እንግዲህ መሸከም ያቃታትን መከራ ባለውል፣ በግዷ በግደታም ቢሆን ተሸክመዋለች። የት ትደርሳለች? እናት መከረኝት፣ እናት መከረኝት፣ የትም አትደርስም። ተሸከመችው በቃ። እውነት የልጁን ደም ይፍረድባችሁ። የልጁ ደም ከልብ ደም ሆኖ እንዳይቀር አላህ ደሙን ያውጣላት የምር በጣም በጣም ነው የሚያሳዝነው ከምላችሁ በላይ እኔ እንጃ ይሄንን በዚህ ልክ ጭካኔ በሰው አገር ሆናችሁ እናት ልጄ ይመጣልኛል ተለውጦ ይመጣልኛል ብላ እያሰበች ጀናዛ መሄድ ማለት የምን ያክል እናት ውስጧ ተሰበረ። አቋቋሟ አንድት ነው። የዚህ የልጅ እናት እንኳን እሷ የወለደችው ለእኛ በጣም የሚያሳዝን ልጅ በቃ ምን ልበላችሁ። ከመቼም ከፊታችን የማይጠራ ለእኛ ራሱ እንኳን ለእሷ ለእናት ለምዬ ማለት ነው። እሷማ የት ደርሰዋለች። አላህ ያመጣባትን ጣጣ አላህ ያመጣባትን መከራ ያለውል በግዷ ተሸክመዋለች። አላህ ሰብሩን ይስጣት። አላህ ሰብሩን ይስጣቸው ለቤተሰቦቹ። እንጃ ምን ማለት እንዳለብኝ የምር በጣም ልብ ይሰብራል። እና ስለዚህ ዛሬ በጥቅሉ የቴዲ ቤተሰቦች በዘጠኝ ቀኑ መርዷቸውን ተረድተዋል፣ ያውም በስልክ ሱብሃነ አላህ አላሁ ተዓላ ከእንደዚህ አይነት ነገር ይጠብቃቸው። ውድ ቤተሰቦች የሞተማ ሞተ ነው። እናትየዋ ግን እስከ መጨረሻው አቋቋማ አቋቋማ በጣም እያሳዝናል እና ውድ ቤተሰቦች እንግዲህ ፍትህ ለማለት ወደኋላ ትበሉ። አላህ እንግዲህ ገዳዮችን ደግሞ ይፍረድባቸው። ለቤተሰቦቹ ለወዳጅ ዘመዶቹ አላሁ ተዓላ ሶብሩን ይስጣቸው። አላህ ያበርታቸው ለማለት እንወዳለን። ቪዲዮ ላይክ፣ ሼር አድርጉት ውድ ቤተሰቦች፣ ለሁሉም እንድደርስ። ቀጣይ ቪዲዮ ከምንገናኝ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።